የዳነው መጻጉዕ ያዳነው ረሳ ሰው ይለኝ የሚል በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሚን። የተባረከ እግዚአብሔር አምላከ አባዊነ ቅዱሳን የአባቶቻችን አምላክ የእኛም አምላክ የሰራዊት ጌታ ለወል እግዚአብሔር በቅድሚያ ስሙ ለዘላለም ከፍ ከፍ ያለ የተመሰገነ ይሁን። በክርስቶስ ስም ክርስቲያን፣ በወልድ ስም ውሉደ እግዚአብሔር፣ በመንፈስ ቅዱስም መንፈሳውያን የተሰኛቸው የእግዚአብሔር ቤተሰቦች እናታችን የድንግል ማርያም የቃል ኪዳን ልጆች በሀያሉ እና በገና ነው በለውል እግዚአብሔር ስም ፍጹም የሰላምታ ድምጽ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ለዚህ ችለት በሰላም አደረሰን አደረሳችሁ፣ አሜን። አምላካችን መድኃኒታችን ኢየሱስ ክርስቶስ በሰላም በጤና ጠብቆ በድካም ውስጥ እያበረታ ህይወትና ጤናችንን እድሜያችንን ያስቀጠለ የአባቶቻችን አምላክ እኛም አምላክ በድጋሚ ስሙ ለዘላለም የተመሰገነ ይሁን። የባህሪያችን መመኪያ የአጥንታችን ፍላጭ የስጋችን ቁራጭ የአርያም ንግስት የክብር መቤት ራማዊ መላክ ቅዱስ ገብርኤል በብስራቱ አባ ህርያቆስ በቅዳሴው ቅዱስ ኤፍሬም በውዳሴው ሊቃውንት ሁሉ በየደርሰታቸው ያመሰገኗት ማምላክ ያምላክ እናት ኛ የሚሁላችን እናት ንጽሕተ ንጽሓን ቅድስተ ቅዱሳን ድንግል ማርያም ስሟ ከፍ ከፍ ያለ የተመሰገነ ይሁን። ክቡራን ኦርቶዶክሳውያን መሲሃውያን ክርስቶሳውያን ለ አራተኛው ሳምንት መጻጉዕ ተብሎ ለሚጠራው መዋዕለ ጾም በሰላም አደረሰን አደረሳችሁ ለማለት እወዳለሁ። እንደ እግዚአብሔር እንደ አምላካችን መልካምና በጎ ፈቃድ በዚህ በታላቁ ጾም ውስጥ ብዙ መንፈሳዊ ስራዎችን እያከናወን ተግባራዊ እያደረግ እርሷ አምላካችን እግዚአብሔር በድካም ውስጥ ስንሆን እያበረታን። ለአራተኛው ሳምንት መጻጉዕ ተብሎ ለሚጠራው በሰላም አድርሶናል ያደረሰን ያባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። በዛሬው ፕሮግራማችን ወይንም መርሃ ግብራችን የምንመለከተው የታላቁን ጾም አቢይ ጾም ወይም ጾመ ኢየሱስ ተብሎ የሚጠራውን ማለት ነው አራተኛ ሳምንት ምን ተብሎ እንደሚጠራና ስለምን በዚህ ስያሜ የተሰየመ የሚለውን በአጭሩ ለማየት እንሞክራለን። እግዚአብሔር በነገር ሁሉ ከሁላችን ጋር አብሮ ይሁን ማስተዋልና ጥበብን ይግለጽልን። እንደ ቤተ ክርስቲያናችን አገልግሎት ስርዓት ኢትዮጵያዊው ሊቅ ቅዱስ ያሬድ በተለይም በዚህ በመዋእለ ጾሙ ውስጥ ያሉትን ሳምንታት ለአገልግሎት አሰጣጥ ምቹ የሆኑ ዘንድ ራሳቸውን የቻለ ስያሜ ሰጥቷል። ይህ በጾም ውስጥ አራተኛው ሳምንት መጻጉዕ ተብሎ ይጠራል። መጻጉዕ ማለት በሽተኛ ማለት ነው። ይህ ስያሜ ማንኛውም ታማሚ ሰው ሊጠራበት የሚችል ለተለየ ሰው ለአንድ ግለሰብ የተሰጠ ስም ወይንም ስያሜ አይደለም። በሽተኞች ሁሉ ሊጠሩበት የሚችል ስም ነው። በዚህ ስም ኢትዮጵያዊ ለቅ ቅዱስ ያሬድ ይህንን ሳምንት ሰይሟል። ለምን እንዲህ ብሎ ሊሰይምና ሳምንቱን ሊጠራ ቻለ ካል፣ እንደሚታወቀው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም የታመሙትን የተቸገሩትን በሽተኞችን ሊጎበኝ ሊያድን ሊፈውስ የጠፉትንም ደግሞ ሊፈልግ መጧል ማለት ነው። በተለይም ደግሞ በዚህ መጻጉዕ ብለን በምንጠራው ሳምንት ውስጥ የተለያየ በሽታና ደዌ የሰለጠነባቸውን ሰዎች ባሉበት ቦታ ድረስ ሂዶ ጎብኝቷል። ያለባቸውንም ደግሞ ደዌና በሽታ ከውስጣቸው አስወግዷል። በሽታቸውን፣ ህማማቸውን፣ ጭንቀታቸውን መከራቸውን ተመልክቶ የሚያስፈልጋቸውና የሚያሻቸው በምህረቱና በቸርነቱ ሁሉን የሚያደርግ ከሃሊ አምላክ ስለሆነ ለነዚህ በሽተኞች ማለት ነው። ምናልባት በስም የተጠሩ ማየት የተሳናቸው ጤሚዮስ ተብሎ የተጠራ ሌሎችም ደግሞ የተለያየ በሽታ ያለባቸውን ሰዎች እግዚአብሔር አምላክ ባሉበት ቦታ እንዲሁም በተለየ መልኩ በዚህ ሳምንት ውስጥ የሚነበበውን ከመጽሐፍ ቅዱስ ክፍል የሐዋርያው የወንጌላው የቅዱስ ዮሐንስ ወንጌል ምዕራፍ አምስት ጀምሮ ተቁጥር አንድ ማለት ነው ያለው የእግዚአብሔር ቃል የተለየ ስለ በሽተኞች ማለት ነው ባንድ ቦታ ተከማችተው የእግዚአብሔርን ምሕረት ደጅ ጸኑ ይጠባበቁ እንደነበረ የተነገረበት የወንጌል ክፍል ነው። ወደዚያ ቦታ አምላካችን መድኃኒታችን ኢየሱስ ክርስቶስ ባሉበት ድረስ በሽተኞች ባሉበት ድረስ ሄዶ በሽተኞችን ጎብኝቷቸዋል። በኢየሩሳሌም የበጎች መጠመቂያ በምትሆን ቦታ በእብራይስጥ ስሟ ቤተሳይዳ ተብላ ወደምትጠራ ቦታ አምላካችን መድኃኒታችን ኢየሱስ ክርስቶስ ጥሪ ያደረገለት ሰው ሳይኖር በራሱ ጊዜ እያስተማረ የመንግስቱን ወንጌል እየሰበከ እያስተማረ ከዚያስ መንደር ደረሰ። በዚያስ ቦታ ለብዙ ዓመታት ለብዙ ጊዜያት ፈውስ ፈልገው ድኅነት ፈልገው ከውሃው ዳር ከመጠመቂያው ቦታ ሆነው ደጅ የሚጸኑ የእግዚአብሔር መልአክ ወርዶ ውሃውን በሚባርከው ጊዜ ውሃው ሲናወጽ ቀድመው ገብተው ተጠምቀው ፈውስን ለማግኘት ብዙ ሰዎች ደጅ ይጸኑ ነበረ። ከእነዚህም መካከል በዋናነት የተጠቀሰው መጻጉዕ ተብሎ ለብቻ የተጠራው ለ38 ዓመት በበሽታው ውስጥ ፈውስ ከሚገኝበት ቦታ ድኅነት ከሚገኝበት ቦታ ሆኖ ብዙዎች ድነው ሲሄዱ እየተመለከተ እርሱ ግን መዳን እየፈለገ አቅምና ኃይል አጥቶ ለ38 ዘመን ተኝቶ ይኖር የነበረ ሰው ነበረ። አምላካችን መድኃኒታችን ኢየሱስ ክርስቶስ ለብዙ ዘመንና ለረጅም ወራት ለረጅም ዓመታት ከበሽታና ሰው ከማያውቀው ችግር ጋር ተጣብቀው የሚኖሩትን ሰዎች እርሱ ባለበት ሂዶ ይጠይቃቸዋል፣ ይጎበኛቸዋል። በዚህ ቦታ የሚያደረገው የአምላካችን የመድኃኒታችን የኢየሱስ ክርስቶስ አምላካዊ መለኮታዊ ጉብኝት ለሁሉም በሽተኞች ማለት ነው። የእግዚአብሔር ምሕረት ደርሷቸዋል እና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ሰው አስቀድሞ ልትድን ተወዳል ብሎ ፈቃዱን ፍላጎቱን የሚያሻውን ነገር ጠይቆታል። እርሱ ግን በጊዜው ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ሰው ይከተለው ስለነበረ በሰው ተከቦ ስለነበረ ከሚከተለው ሰው መካከል አቅም ያለውን ኃይል ያለውን ሰው አንድ ሰው ወደ ውሃው እንዲያወርዳው ያዝዝልኛል ብሎ አስቦ ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ግን እርሱ ጊዜውና ሰዓቱ ከደረሰ ወደ ወንዝም እንዲወርድ ወደዚያ ወደ ውሃው ውስጥን ገብቶ እንዲጠመቅ አይፈልግም። በቃሉ ማዳን የሚችል በቃሉ ሁሉን ነገር ማከናወን የሚችል አምላክ ነውና መዳን እፈልጋለሁ ግን ሰው የለኝም ብሎ ተናገረ። ሰው ሊያደርገው የመጣ መድህን ክርስቶስ በፊቱ ቁሞ ሰው የለኝም ብሎ ይህ በሽተኛ ተናገረ። በዓለም ላይ የምንኖር ሰዎች ሁላችንም እንደዚህ ሆነን ከሰው ሁሉ በላይ ቀድሞ የሚደርስልን አዎ፣ ችግራችንን የውስጣችንን ስሜት የሚረዳልን አምላክ እያለ በነፍስም በሥጋም የሚያስፈልገን የሚያሻንን ነገር በጊዜውና በሰዓቱ መስጠት የሚችል አምላክ እያለ ብዙዎቻችን ሰው የለንም ብለን እንናገራለን። ግን እግዚአብሔርን ከያዝ ከእግዚአብሔር በላይ ሌላ ምን ሰው ያስፈልገናል? እርሱ እግዚአብሔርን መያዝ አስፈላጊ ነው። ከበሽታ ለመላቀቅ ፈውስ፣ ምህረት ለማግኘት የሚያስፈልገው እግዚአብሔር ነው። ባለመድኃኒቱ እግዚአብሔር ነው። የእግዚአብሔር ህይወት ሰጭነት የእግዚአብሔር መድኃኒትነት ለኛ ለሁላችን ኦርቶዶክሳውያን ያስፈልገናል። ለሁላችን ፈውስ ያስፈልገናል። ምናልባት በዚህ ዘመን በዚህ ዘመን ደዌ የጸናባቸው ዕለት ዕለት ከሚያሰቃያቸው ጠዋት ማታ ጠዋት ማታ በበሽታ ተይዘው በአልጋ ላይ ተጣብቀው ከሚኖሩት ሰዎች እኛ ቁመን መሄዳችን ይለይ እንደሆነ እንጂ በውስጣችን ብዙ አይነት በሽታዎች አሉ። እግዚአብሔር አምላክ ከዚህ ሁሉ ይፈውሰን በቸርነቱ ይጎብኘን። አሁን ልድን ወዳለሁ ባለው ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ ተነስ አልጋህን ተሸክመ ሂድ የሚል አንድ ቃል ብቻ ተናገረ። ክብር ምስጋና ለስሙ ይሁን። እግዚአብሔር ብዙ ሳይሆን ጥቂት ሲናገር ብዙ ነገር መሆን ይችላል። ለብዙ ዘመን ያጣነው ነገር በደቂቃ ውስጥ መከናወን ይችላል። አው አልጋህን ብቻ ተሸክመ ሂድ አለው። አልጋውን ተሸክሞ እያመሰገነ ተነስቶ ሄደ። በዚያ ሰዓት ግን በዙሪያው የነበሩ አይሁድ በዚህ ሰው ሕይወት ማግኘትና ጤናው መስተካከሉን ስላልፈለጉ እንዴት ጤናማ ሊሆን ቻለ እንዴት ሕይወቱ ሊስተካከል ቻለ ብለው ብዙ ጥያቄ ያነሱ ነበር። አምላካችን መድኃኒታችን ኢየሱስ ክርስቶስ አዘዘ። አምላካችን መድኃኒታችን ኢየሱስ ክርስቶስ በሽተኞችን ጎበኘ። ሁሉም ተከናወነ። ሁሉም ተደረገ። በእግዚአብሔር ሥራ ውስጥ ደግሞ ሰዎች ጣልቃ ገብተን ብንናገር የሚሆን ነገር የለም። ምክንያቱም እግዚአብሔር የወደደውና የፈቀደውን ነገር አድርጓል ማለት ነው። እግዚአብሔር ላደረገው ነገር ምስጋና ማመስገን ያስፈልጋል። ከቻልንም ደግሞ እንደነዚያ ሰዎች ልንፈወስ ያስፈልገናል። አዎ በሽታ፣ ልዩ ልዩ በሽታ አለ። ቅድም በመግቢያ ላይ ወይንም ከዚያ በፊት እንደተናገሩት ልዩ ልዩ በሽታዎች አሉ። ከነዚህ በሽታዎች ለመዳን እና መድኃኒት ለማግኘት ባለመድኃኒቱንም ደግሞ ለማግኘት ከፈለግ እኛ አሁን በዚህ ዘመን ያለን ኦርቶዶክሳውያን ወደ ቤተ ክርስቲያን መምጣት ያስፈልጋል። በዚያ ዘመን የነበሩ ሰዎች በወሪቱ ማለት ነው፣ በቀደመው ዘመን ላይ የነበሩ ሰዎች በሽታ የያዛቸው ሰዎች በሽታ የሰለጠነባቸው ሰዎች ወደ ቤተ ሳይዳ ነበር ድህነት ሲፈልጉ የሚሄዱት። ብዙ ዘመናት ደግሞም ድህነት ፈውስ የሚገኘው ከዓመት አንድ ጊዜ አንድ ሰው ብቻ ይድናል። ከዓመት አንድ ጊዜ አስቡ፣ ኦርቶዶክሳውያን ከዓመት አንድ ጊዜ አንድ ሰው ያውም ደግሞ ጠብቆ የእግዚአብሔር መልአክ ሲወርድ ውሃውን ሲባርክ ውሃው ሲናወጥ ቀድሞ የገባ ሰው አንድ ሰው ብቻ ይድናል በቀደመው ዘመን ላይ ማለት ነው የነበሩ ሰዎች ለምን ሊሆን ቻለ ብዙዎች መዳን ለምን አልቻሉም በበሽታ ውስጥ ተይዘው ካል በዚያ በወሪቱ ዘመን ላይ ፍጹም ድህነት እንዳልተደረገና ለሰው ልጅ ፍጹም አዎ ድህነት እንዳልተደረገ የሚያሳይ ነበር አንዳንድ ደግሞ ለምን ሊድን ቻለ ካል እግዚአብሔር ማዳኑ ጨርሶ እንዳልተቋረጠ እግዚአብሔር የሰው ልጅ መጎብኘቱ ምሕረቱ ከሰው ልጅ እንዳራቀ ሰዎች ተስፋ እንዳይቆርጡ የሚያደርገው መለኮታዊና አምላካዊ ቸርነት ነበረ ማለት ነው። አንዳንድ ሰዎችን ማዳኑ ማለት ነው። እና እነዚህ በሽተኞች ከ38 ምናልባት በመጽሐፍ ቅዱሱ ላይ ይህ ሰው 38 ዓመት ተብሎ የተጠቀሰ ይህ ብቻ ነው እንጂ ከዚያም በላይ የሆነው ሰው ከ38 ዓመት በላይ እዚያ ቦታ ላይ ከአንድ ቦታ ላይ ደጀጸና ሰው እሱን የፈለገ ሰው ሊኖር ይችላል። እኛ ምእመናን በቤተ ክርስቲያን ውስጥ ስንኖር ለ38 ዓመት አይደለም ለጥቂት ጊዜያት፣ ለጥቂት ሰዓታት፣ ለጥቂት ሳምንታት፣ ለጥቂት ዓመታት መታገስ ይሳንላል። ግን ምእመናን እንጽና፣ እንታገስ። እግዚአብሔር እኛን የሚጎበኝበት ከበሽታ ወጥመድ የሚያወጣበት ጊዜ አይታወቅም፤ ምክንያቱም እኛ በመጽሐፍ ቅዱስ ላይ ሕሙማን ይፈቅድዎ ለአቃቤ ሥራይ በሽተኞች ባለመድሃኒቱን ይፈልጉታል ተብሎ እንደተነገረው በዚህ በሐዋርያው በቅዱስ ማቴዎስ ወንጌል ምዕራፍ 9 ቁጥር 12 ላይ ስንመለከት በሽተኞች ባለመድሃኒቱን ይፈልጉታል ብሎ ጌታችን አምላካችን መድሃኒታችን ኢየሱስ ክርስቶስ ተናግሯል። በሽተኞች የታመሙት ሰዎች ባለመድሃኒቱን ይፈልጉታል። ሰዎች ብቻ አይደለም፣ ባለመድሃኒቱን በሽተኞችን ይፈልጋቸዋል። ባለመድሃኒቱም ይህ በጣም ባለመድሃኒት ሆኖ ወደዚህ ዓለም መድሃኒት ሆኖ ባለመድሃኒት ሆኖ ወደዚህ ዓለም የመጣው የሁላችን አምላክ የሁላችን አባት የምህረትና የይቅርታ ባለቤት መድህን ክርስቶስ ነው። ታዲያ በሽተኞች እንደሚፈልጉት ስለሚያውቅ ደግሞ ወደ እርሱ ለመምጣት አቅም እንደሌላቸውም ስለሚረዳ በሽተኞች ወዳሉበት ቤተ ሳይዳ ተጓዘ። በሽተኞች ወዳሉበት ቤተ ሳይዳ ሂዶ በሽተኞችን ጠየቀ፣ ጎበኘ። ቤተ ሳይዳ ማለት ቤተ ሳሕል፣ የይቅርታ ቤት፣ የምህረት ቦታ ማለት ነው። ብዙዎች ምህረት አግኝተው ይቅርታ ተደርጎላቸው ከኃጢአታቸው ነጽተው ስሬት አግኝተው ከበሽታቸው ከደዌያቸው ተላቀው እግዚአብሔርን እያመሰገኑ የሚሄዱበት ማለት ነው። ከዛሬዋ ቤተ ክርስቲያን ጋርም ስናነጻጽረው ቤተ ክርስቲያን ማለት የክርስቲያኖች ቤት፣ የእግዚአብሔር ምህረት፣ የእግዚአብሔር ይቅርታ ለክርስቲያኖች የሚሰጥበት የሚታደልበት በሽተኞችም ደግሞ እኛ በኃጢያት በነፍስም በስጋም የታመምን በሽታ ያጠቃን ሰዎች ለነፍሳችንም ለስጋችንም ድነት ፈውስ አግኝተን እግዚአብሔርን አመስገንበት የምንሄድ ጸጋ ተሰጠን ሕይወትንም አገኘን ብለን አመስግነን የምንሄድባት ቤት ይቺ አማናዊት ኦርቶዶክሳዊት ቤተክርስቲያን ናት። በዚህች ቤተክርስቲያን እስከ መጨረሻው ድረስ መጽናት ያስፈልጋል። ምክንያቱም ባለመድኃኒቱ አምላካችን መድኃኒታችን ኢየሱስ ክርስቶስ ከቤተክርስቲያን አለ፣ መድኃኒቱም አለ። ዓለም አስታማ የሰደደችውን ዓለም በሽተኛ አድርጋ የላከችውን። ሁሌም በህክምና ላይ በማከም ላይ የምትገኝ ቤተ ክርስቲያን ናት። በአለም ላይ ያሉ ባለመድኃኒቶችንና መድኃኒቶችን እንደምናውቀው እንደምናውቀው ብንጠቀም ብንወስድም እንኳ አንዱን በሽታ ሲያክሙ ሌላ ጎንዮሽ በሽታ እያመጣሉ እያስከትላሉ። ከቤተ ክርስቲያን የምናገኘው መድኃኒት ግን ጎንዮሽ በሽታ የለውም። ደግሞም በሽታን ሲያስወግድ እስከ ፍጻሜው ድረስ ሲያርቅ እስከ ፍጻሜው ድረስ አዎ በሽታን ከስር ነቅሎ ያጠፋል። ስለዚህ ይህንን መድኃኒት የምናገኘው ወደ ቤተ ክርስቲያን ስንመጣ ስለሆነ ሁላችንም ከቤተ ክርስቲያን እንደ በሽተኞች እንደነዚያ ደጅ ልንጸና ያስፈልጋል። ብዙ በሽተኞች ከአንድ ቦታ ላይ ለምን ተሰባሰቡ ካል በጣም ደቤ በሽታ የጸናበት የሰለጠነበት ደግሞም መለስተኛ የሆነ ማለትም ደግሞ በጣም ደዌ ያልጸናበት ብዙ የተለያዩ ሰዎች አሉና አንዱ አንዱ ሲያ ይጽናናል፣ ከኔ የባሰለካለ ይላል። ከኔም በላይ ደግሞ በበሽታው ውስጥ ሆኖ የሚቃተታለ ይላል እና ተስፋ እንዳይቆርጡ አንዱ አንዱን እያዩ እንዲጽናኑ ነው። በሽተኞች በአንድ ቦታ ሁነው የእግዚአብሔርን ምሕረትና ቸርነት ይጠባብቁ የነበሩት እና እኛም በቤተ ክርስቲያን ተሰባስበን አንድ ሆነን የምንጸለየው ተስፋ እንዳንቆርጥ ነው። ምናልባት ዓለም በጣም ያደከመችው ከመካከላችን ዓለም በጣም ያደከመችን ኃጢያትም ደግሞ በጣም ሸክም የሆነችብን ሰዎች ስለምንኖ የበረታውን ስናይ አብረን በእግዚአብሔር ፊት ቁመን ለጸሎት እንበረታልን፣ ለጾም እንበረታ፣ ለስግደት እንበረታልን፣ ለምህላ በአጠቃላይ ለመንፈሳዊ ሥራ እንበረታለን። ስለዚህ በቤተ ክርስቲያን ተሰባስበን መንፈሳዊ አገልግሎታችንን እናከናውናለን እናካሄዳለን ማለት ነው። ለዚህም ደግሞ የእግዚአብሔር ምሕረት የእግዚአብሔር ቸርነት ለሁላችንም ያስፈልገናል። የእርሱ እርዳታ ያስፈልገናል እና በሽተኞችን በጣም ያዳነበት ያከመበት፣ የፈወሰበት ቀን ደግሞ መድህን ክርስቶስ በዚያ በሽተኞች በተሰባሰቡበት ቦታ ተገይቶ ዕለቱ ሰንበት ነበረ። ዕለቱ ሰንበት ነበረ። ይሄ ታላላቅ ታምራቶችን ያደረገበት ታላላቅ ስራዎችን የሰራበት ምህረቱን እና ቸርነቱን የገለጠበት ዕለት በተደጋጋሚ ሰንበት ከመሆኑ የተነሳ ሰንበትን ሻረ፣ ሰንበታችንን እንዴት ሊሽር ይችላል እያሉ ይከሱት ነበረ። ደግሞም ያዳነህ ማን ነው እያሉ የዳነውንም ሰው አይሁድ ይጠይቁት ነበረ። እርሱ ግን ድህነትን ፈውስን ከማግኘቱ ውጭ ያዳነው ነው ባለመድኃኒቱ መድህን ክርስቶስ በብዙ ሰዎች መካከል ተከቦ ስለነበረ ማን እንደሆነ አላወቀም ነበረ። እኔ መድኃኔን አውቃለሁ እንጂ ያዳነኝ ማን እንደሆነ አላውቅም ብሎ መለሰ እርሱ። ያን ጊዜ እነርሱ አይሁዳውያን መድህን ክርስቶስን አንደኛ ሰንበትን ሻረ፣ ሁለተኛ እርሱን ከእግዚአብሔር ጋር ያስተካክላል ብለው ዕለት በዕለት ይከሱት፣ ዕለት በዕለት ነገር ይሰሩበት ስለነበረ በሚሄድበት፣ በሚያስተምርበት፣ በሽተኞችን በሚጎበኝበት፣ ኃጢአተኞችን ከኃጢአታቸው ነፃ በሚያወጣበት በሚያነጻበት ቦታ ሁሉ እየሄዱ ከኃጢአተኞች ቤት ገባ፣ ከበሽተኞች ጋር አብሮ ተቀመጠ፣ ከቀራጮች ጋር አብሮ ተቀመጠ እያሉ ይከሱት ነበረ። እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ግን ማስተማሩን ቀጥሏል። መፈወሱንም ቀጥሏል። በሽተኞችን መጎብኘቱንም ቀጥሏል። ከዚያም የተነሳ ይህንን በሽተኛ ካዳነው በኋላ ከፈወሰው በኋላ ሌላ አገልግሎት፣ ሌላ ስብከት፣ ሌላ ትምህርት ሲሰጥ በቤተ መቅደስ አገኘውና ናሁቼ ሐዮከ፣ እነሆ አሁን ድነሃል ኡቅታብስ ዳግመ እምዝዘአቺይር ከብከ ከዚህ በኋላ የባሰ እንዳያገኝህ ዳግመ አትበድል የሚል ማስጠንቀቂያ ሰጥተው፣ አሁን ድነሃል አለው። ጤና ተመልሶልሃል፣ ተስተካክሎልሃል። ከዚህ በኋላ እንዳትበድል ዕወቅ አለው። ከዚህ የባሰ እንዳያገኝህ አለው። ከዚያም ደግሞ የባሰ ቀድሞ ከነበረበት ለ38 ዘመን ታሞ ቆይቷል። አሁን ወደፊት ደግሞ የምትበድል ከሆነ ከዚህ ባሰ የከፋ ያገኛል አለው። የከፋ ማለት ቀድሞ በስጋው ነበር የታመመው። ቀድሞ ደዌ የሰለጠነበት በስጋው ላይ ነበር። አሁን ለሁለተኛ ጊዜ የሚበድል ከሆነ ግን የነፍስ በሽታ፣ የነፍስ ቁስል፣ የነፍስ ደዌ ስላለ ያ በእርሱ ላይ እንዳይደርስ፣ ያ በእርሱ ላይ እንዳይከሰት፣ ወደዚያም ሕይወት እንዳይገባ አስቀድሞ መድኃኒታችን ኢየሱስ ክርስቶስ አስጠነቀቀ። ይህ ማስጠንቀቂያ ለሁላችንም ነው፣ ምእመናን ኦርቶዶክሳውያን በሙሉ አምላካችን መድኃኒታችን ኢየሱስ ክርስቶስ ምህረቱን፣ ቸርነቱን ለሁላችን ያደርጋል፣ ያከናውናል። ይህን ካደረገ ይቅርታ ያደርጋል። አበሳ ውስጥ ሆነን ስንማጸነው፣ ስንለምነው በምህረት ይጎበኘናል። ግን ዳግም እንዳንበድል ማስጠንቀቂያ ይሰጠናል። ዳግም ወደ በደል እንዳንሄድ ዳግም ከዚህ በኋላ ያን ኃጢአት ላንሰራ ወደዚያ ህይወት ላንመለስ ተናዘን ንስሐ ገብተን የተውነውን ኃጢአት ዳግም መስራት የለብንም። ዳግም ወደዚያ መመለስ የለብንም። ለዚያ ኦቅ ይላል። ማወቅ ያስፈልጋል። ባለመድኃኒቱን አዳኙን ማወቅ ያስፈልጋል። እርሱ የሰጠውንም ትምህርት ደግሞ ተግባራዊ ማድረግ ያስፈልጋል። ስለዚህ ይህንን ሰው በዚህ መለኮታዊና አምላካዊ ማስጠንቀቂያ አስጠነቀቀው። አይሁዶች ግን በሚያስተምርበት ሁሉ እየሄዱ በአይ ስልጣን ትገብር ዘንተ ይህንን የምታደርገው በማን ስልጣን ነው እያሉ ይከሱት ነበረ። በማን ስልጣን ነው አሉት። ሰማይና ምድር የፈጠረ ሁሉ በእጁና በደጁ የሆነለትን አምላክ ስጋ ለውሶ በመካከላቸው ስለተገኘ እንደ እነርሱ ከእነርሱ መካከል እንደ አንድ ሰው መስሏቸው በማን ስልጣን ይህን ታደርጋል ይሉት ነበረ። እርሱ ግን አቡየ ይገብር፣ አባቴ ይሰራል፣ ዋናን ይገብር፣ እኔም እሰራለሁ፣ አደርጋለሁ። ይህንን ስራ የአባቴን ስራ እሰራለሁ። አንተ ሙሰ እመኑ ለግብሬ፣ እናንተ ስራዬን እመኑ። አዎ፣ ይህ የሚደረገው ታምራት እውነት ከሆነ በሽተኞች ሕይወትን ጤናን ያገኛሉ። ይህንን አይታቸው እውነት ከሆነ በስራዬ እመኑ፣ እኔ በምሰራው ስራ እመኑ በትክክል በሽተኞች ሲፈወሱ አይታቸው በዚህ ይመኑ። እርሱ የሚያደርገውን የሚሰራውን አውቆ ስለሚያደርግ በስልጣኑ ስለሚያድርግ እክስታይን ተውራን የመለሰላቸው መልስ፣ እክስታይን ተውራ የውራኖችን አይንን ልገልጥ ወእስም ግይዛነ ነጻነትንም ልሰብክ አቡ ፈናወኒ አባቴ ልኮኛል አለ። አባቴ ልኮኛል። አዎ ማየት ለተሳናቸው አይናቸውን ልገልጥ፣ የማያየውን አይናቸውን እንዲያዩ ላደርግ፣ ደግሞ በኃጢአት ቁራኝነት ባርነት ውስጥ ያሉትን ደግሞ ነፃነት ላወጣ፣ ነፃነትን ልሰብክ ወደዚህ መጥቻለሁ ሲል መለሰላቸው። አዎ በኃጢአት ስራት ውስጥ ያሉትን ሰዎች ነፃ ሊያወጣ አዎ ማየት የተሳናቸውን ሰዎች አይናቸውን ሊገልጥ ማየት ሲባል ምናልባት ይህን ዓለም ቁሳዊውን ዓለም ብቻ ጋዳዊውን ዓለም ሳይሆን ብቻ ራሱን ማወቅ የተሳናቸውን ራሱን መመልከት የተሳናቸውን ሰዎች እርሱን እንዲያውቁ፣ ወደ እርሱ እንዲመለሱና፣ ይህንን ታምራት አምነው በፍጹም ልቦናቸው እንዲቀበሉ፣ እንዲመሰክሩ የነዚህን አይነ ልቡና አይነ ስጋቸውንም አይነ ልቦናቸው ልገልጥ መጥቻለሁ ብሎ ተናገረ። አምላካችን መድኃኒታችን ኢየሱስ ክርስቶስ ለሁላችንም አይነ ልቦናችንን ያብራልን አይነ ልቦናችንን ይግለጥልን። ምክንያቱም አይነ ልቦናችን ከታወረ ሁሉንም መመልከት አንችልም፣ በቅርብ ያለውን ስንኳ ማየት አንችልም። ስለዚህ አይነ ልቦናችንን በቸርነቱ ያብራልን፣ በቸርነቱ ሁላችንም ይጎብኘን። በሽተኞችን የጎበኘ በሽተኞችንም ደግሞ የጠየቀ ባሉበት ቦታ ሂዶ ነፃ ያወጣ አምላክ ሁላችንም በቸርነቱ ነፃ ያወጣል። እኛም ምዕመናን የመጨረሻው መልእክት በዕለተ ሰንበት ማድረግ ያለብን ምንድን ነው ከተባለ በሽተኞችን ልንጠይቅ ይገባናል። በመጨረሻው ጊዜ ስድስቱ ጥያቄዎች ተብለው ከሚነሱት ወይንም ደግሞ በዕለተ ምጽአት በመጨረሻው ሰዓት ከምንጠየቃቸው ጥያቄ መካከል አንዱ የታመሙትን ጎብኝታችኋል የሚል ጥያቄ እንጠየቃለን እንግዲዎችን ተቀበላችኋል፣ የተራቡትን አብልታችኋል፣ የተጠሙትን አጠጥታችኋል፣ የታሰሩትን አስፈትታችኋል፣ አዎ የተራቆቱትን አልብሳችኋል፣ የሚሉትን እነዚህን ጥያቄዎች እንጠየቃለን። እነዚህን ስራዎች ደግሞ በዕለተ ሰንበት በዕለተ ሰንበት አምላካችን እግዚአብሔር ያዘዘንን ስራ የምንሰራበት እነዚህን ስራ የምንከውንበት ስለሆነ ይህንን ደግሞ ራሱ ሰርቶ እንዳሳየን ሁሉ እኛም በተግባር እንድንሰራ እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር።